በደንበኞቹ ዘንድ አንቱታን ያተረፈው ቴምር ሪልስቴት በዲፕሎማቶች መንደር በሆነችው ሳር ቤት ቫቲካን ኤምባሲ አካባቢ ላይ አራተኛውን ሳይት ይዞሎት ብቅ ብሏል። ለኢንቨስትመንት ቢሉ ለመኖሪያ ተመራጭ በሆኑ ቦታዎች ሳር ቤት፣ እንዲሁም አዋሪ ሳይቶቻችን ላይ ያለምንም የዋጋ ጭማሪ በኢትዮጵያ ብር ተዋውለው አሁኑኑ የቤት ባለቤት ይሁኑ። ባለ ሁለት መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ ባለ ሶስት መኝታ 23 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁ 100% ለሚከፍሉ ደንበኞቻችን 35% እውነተኛ ቅናሽ ያደረግን መሆኑን ስንገልጽ ነው በታላቅ ደስታ። ለበለጠ መረጃ በ09 72 75 0375 ብለው የቢሮ እንዲሁም የሳይት ቀጠሮ ማስያዝ ይችላሉ። ትምህር ፕሮፐርቲስ። እሺ ተመልካቾች፣ እንደናችሁ የኢትዮጵያ ኢኮኖሚ ትልልቅ አቅም ያላቸው ኖቶች ሊያሳትም የሚችልበት ሁኔታ አለ ወይ? የሚለውን የተወሰነ ሀሳብ ልስጣችሁ። እሱ ምንድነው? አምስት መቶ ብር ሊያሳትም ይችላል። በአንድ ወረቀት አምስት መቶ ብር ወይም ደግሞ በአንድ ወረቀት አንድ ሺህ ብር ሊያሳትም ይችላል የሚለውን የተወሰነ ሀሳብ ልናውራበት እንችላለን። እንግዲህ የብዙ ሀገራቶች ኢኮኖሚ የብር መጠኖችን ይገድባሉ። የአብዛኞቹ ውስጥ ከመቶ ብር ነው ያለው። ከመቶ በታች ይወርዳሉ። መቶ እያሉ ሀምሳ ሀያ አስር አምስት እያሉ የሚወርዱ አሉ። የአንዳንድ ሀገራቶች ላይ ደግሞ ትልቅ ይሆናል። አሁን ትልቅ እንዲደረግ የሚደረግበት መሰረታዊ ምክንያቶች አሉ። አንደኛው ምንድን ነው፣ ዋጋ ንረት ከፍተኛ ከሆነና ለምንዛሬ ለግብይት የሚቸገሩ ከሆነ ትልልቅ የብር ኖቶችን ያትማሉ። ሁለተኛ ደግሞ በጥሬ ገንዘብ ላይ የተመሰረተ የካሽ እንቅስቃሴ በከፍተኛ ሁኔታ ያለበት ኢኮኖሚ ሲሆን ትልቅ ኖት ሊያሳትሙ ይችላሉ። ደግሞ ብሔራዊ ባንክ የብር የማሳተም ወጪው ከፍተኛ ሲሆንበት ብር መለወጥን ተከትሎ አብሮ ትልልቅ ኖቶች አብሮ ያሳትማል። በአብዛኛው ግን ኢኮኖሚ ችግሩ ሲገባ ነው ትልልቅ ኖት የሚታተመው። በዓለም ላይ አይ ቲንክ ኢኮኖሚያቸው ስዊዘርላንድ እና የጃፓን ካልሆነ በስተቀር ስዊዘርላንድና የጃፓን ትልልቅ ኖት አላቸው፣ ግን ኢኮኖሚያቸው ጠንካራና ሴቭ ሆኖ ግን ትልልቅ ያሳተሙ ናቸው። በኋላ ምክንያቱን እጠቅስላችኋለሁ። ብዙዎቹ የሚያሳትሙት ኢኮኖሚ ችግሩ ሲገባ ነው ትልልቅ ኖት የሚያሳትሙት። ስለዚህ ኢትዮጵያ ኢኮኖሚ አምስት መቶ ብርና አንድ ሺህ ብርን ሊያሳትም የሚችልበት እድል አለው። የተወሰነ ፖይንት እንመልከት ግን ከዛ ውስጥ ትልልቅ ኖት ያላቸው ሀገራቶች የተወሰኑትን ልንገራችሁ። ስፔሻል የሚታዩ አሉ፣ እንደ ዚምባብዌ ስፔሻል የሚታዩ አሉ። በትሪሊየን ሲያሳትሙ የነበሩ እስከ መቶ ትሪሊየን በአንድ ካሽ ላይ ሲያሳትሙ የነበሩ ሀገራቶች አሉ። አሁንም እስከ መቶ ሺህ ድረስ አሳትመዋል። አሁንም ደግሞ እስከ 500 ሺህ የሚጠቀሙ ደሞ አሉ። በአንድ ኖት ግን ለምሳሌ አፍሪካ ውስጥ ናይጄሪያ 1 ሺህ ናይር አላት። ኬንያ 1 ሺህ ሽልንግ አላት። ኬንያ 1 ሺህ ሽልንግ ችግር ውስጥ እንዳለ ትጠቅሳለች፣ ግን አለ። ታንዛኒያ እስከ 10 ሺህ ሽልንግ አላት በአንድ ወረቀት። ዩጋንዳ እስከ 50 ሺህ ሽልንግ አላት በአንድ ወረቀት። ያው ሱዳን እስከ 1 ሺህ ፓውንድ አለ። ዝምባብዌ እንኳን ጤነኛ ኢኮኖሚ ስላልሆነ እሱን ከመቶ ሺህ እስከ ትሪሊዮንም የነበረበት ወቅት አለ። አፍሪካ ውስጥ ትልልቅ ኖት አላቸው እነዚህ። እስያ ውስጥ ብንመለከት ጃፓን እስከ አስር ሺህ ድረስ በአንድ ወረቀት አላት የን። ደቡብ ኮሪያ እስከ ሀምሳ ሺህ ውን አላት ውን ነው የሚባለው የደቡብ ኮሪያ ገንዘብ እስከ ሀምሳ ሺህ ህንድ እስከ ሁለት ሺህ ግን ሁለት ሺህ ሩጲ ድረስ አላት ግን ሁለት ሺህ ሩጲን ከገበያ እያስወጣች ነው በኋላ ምክንያቱም ጠቅስላቸው ኢንዶኔዥያ እስከ መቶ ሺህ ሩጵያ ድረሳላት፣ ፊሊፒንስ እስከ አንድ ሺህ ፔሶ፣ ፓኪስታን እስከ አምስት ሺህ ፔሶ፣ እስያ ውስጥ ትልልቅ ገንዘብ ያላቸው እዚህ። መካከለኛው ምስራቅም ትልልቅ ገንዘብ አለ። ለምሳሌ ሳውዲ እስከ አምስት መቶ ሪያል ድረሳላቸው ከፍተኛ የቀን ግብይት ስላለ፣ ዩናይትድ አረብ ኤሚሬት እስከ አንድ ሺህ ድርሃም በተለይ የሪቴል ግብይት ከፍተኛ ስለሆነ የኢራን ዋጋነት ከፍተኛ ነው የውጭ የገንዘቧ መዳከም ከፍተኛ ስለሆነ እስከ 500 ሺ ሪያል ድረስ አለ እዛ ኢራን ውስጥ አንድ አሜሪካ ዶላር የሚመነዘርበትም በጣም ትልቅ ነው ኢራቅ ውስጥ እስከ 5000 ዲናር አለ እሱ እንኳን ከጦርነት በኋላ የመጣም ኢምፓክት አለበት ደግሞ አውሮፓ ውስጥ ብንመለከት ዩሮ ዞን ውስጥ ትልቅ የሚባለው እስከ 200 ነው ግን 500 ም አለ 500 ያቆሙ አሉ የተወሰኑ ሀገራቶች ግን ይጠቀማሉ 500 በብዛት የሚታተም አይደለም 500 ዩሮ ማለት ነው ለምሳሌ ስዊዘርላንድ ውስጥ እስከ አንድ ሺህ ፍራንክ አለ። ግን ትረስትድ ሆኖ የተረጋጋ ኢኮኖሚ ቢሆንም እስከ አንድ ሺህ አላቸው አንድ ወረቀት ላይ። ዩናይትድ ኪንግደም እስከ አምሳ ፓውንድ ድረስ ነው። አሜሪካ እንኳን ብንመለከት የአሜሪካ እስከ መቶ ዶላር ነው ያለው። ከመቶ ዶላር ነው ዝቅ እያለች የምትወርደው መቶ አምሳ ሀያ አስር አምስት አንድ እያለች ነው የምትወርደው። ብራዚል ውስጥ እስከ 200 የብራዚሊያን ሪል አለ። አርጀንቲና እስከ 10000 ፔሶ አለ። ዋጋ እንደት ከፍተኛ ስለሆነ ነው። ሜክሲኮ እስከ 1000 ፔሶ አለ። በብዛት ሜክሲኮ ኢኮኖሚ ላይ ካሽ ስላለ ማለት እና ብዙዎቹ ያሳትማሉ እና እንደዛ እያለ ነው የሚወርደው። ለምሳሌ ህንድ ካያችሁ 200 ሩፒ ይላል፣ 500 ይላል፣ 200 150 20 10 እያለ ይወርዳል። የአውሮፓ ህብረቱም ሬርሊ የሚጠቀሙ አሉ። 500 ዩሮን፣ 500 200 150 20 10 አምስት እያለ ነው የሚወርደው የናይጄሪያ ብትሄዱ 1520 እያለ ይወርዳል ኬንያም 1520250 እያለ ይወርዳል ጃፓን ከሄዳችሁ ግን 10ሺ የን አለ 5ሺ የን አለ 2ሺ የን አለ 1ሺ የን አለ የሚገርማችሁ የጃፓን 500 ሳንቲም ነው 100 ሳንቲም ነው 50 ሳንቲም ነው 10 ሳንቲም ነው እንደዚህ እያለ ይወርዳሉ ለምንድን ነው እንደዛ የሚያደርጉት ከተባለ ከጃፓንና ከስዊዘርላንድ ውጭ ያሉ አገራቶች? ኢኮኖሚያቸው እየተዳከመ ሲመጣ ግን ስትራቴጂካል ተጽዕኖ ይኖራል። ለምሳሌ ትልልቅ ብር ትልልቅ ካሾችን ያመጣል፣ እና በቃ ትልልቅ የካሽ እንቅስቃሴ እንዲኖር እድል ይሰጣቸዋል። በተለይ ዲጂታል ግብይት ባላደገበት እና ብሔራዊ ባንኮቻቸው ለገንዘብ ሕትመት የሚያወጡትን እንዲቀንስ እድል ይሰጣል። ማጓጓዝም ቀላል ይሆናል። ትልልቅ ኖቶችን በቀላሉ ማጓጓዝ ይቻላል። መቀየርም ከባድ አይሆንም። ብዙ መሰብሰብ ስለማይጠበቅበት ማለት ነው። ደግሞ ትንንሽ ገንዘቦችን ያህል ትልልቅ ገንዘቦች አይለፉም። አሁን ኢትዮጵያ ውስጥም ካያችሁ አስር ብር እና ሁለት መቶ ብር እኩል የለፉ አታገኙም። አስር ብር ብዙ ትለፋለች። ቬሎሲቲ ኦፍ መኒ ይባላል። ብዙ ሰው እጅ ትቀባበላለች አስር ብር። ሁለት መቶ ግን እንደዛ አይደለም። ምን ተብሎ ይታሰባል? አስር ብር ቶሎ ቶሎ ትለወጣለች፣ ግን ሁለት መቶ ቶሎ ቶሎ አይለወጥም። ስለዚህ ቶሎ ቶሎ እንዳይለወጥ እድል ይሰጣል ተብሎ ይታሰባል። ደግሞ አጋንረት ከፍተኛ ሲሆን ትንንሽ ብሮች ከገበያ መውጣታቸው አይቀርም። በቃ አሁን የአስር ብር እቃ ብላችሁ ኢትዮጵያ ውስጥም ልታገኙ አትችሉም። የለም ትንሽ ልታገኙ ትችላላችሁ ግን በቃ ኦልሞስት ወጥቷል። አሁን አምስት ብር ከሲስተም ወጥቷል። አስር ብርም አሁን ከሲስተም እየወጣ ነው። ትልልቅ ወደ ትልልቆቹ ብሮች ይጠጋል። ትንንሽ ብሮች በዋጋ ንረት ስለሚወጡ ማለት ነው። እና በካሽ የሚጠቀም ኢኮኖሚ ከሆነ ያው ባንኮችም ካሽ ከሚያጓጉዙ ይቀላቸዋል። ትልልቅ ብሮች ግብይት ላይ እንዲጠቀሙ እድል ይሰጣል። ደግሞ የገንዘብ ህትመት ፍጥነትንም ይቀንሳል። ባለ ሁለት መቶ ብር የማሳተም ፍጥነትና ባለ ሀምሳ ብር የማሳተም ፍጥነት እኩል አይደለም። ሰዎችም ብዙ ብር ተሸክመው ከሚጓዙ ትንሽ ብር ተሸክመው እንዲጓዙ የካሽ እንቅስቃሴ ካላቸው ያደርጋል። አሁን ብዙ ምልክቶች ተመልክታችሁ ነው ይህን ውሳኔ የምትወስኑት። ነገር ግን ትልልቅ ብሮችን ማሳተም አደጋ አለው ይባላል። አሁን የኢትዮጵያንን ኮንቴክስት እናወራለን፣ ግን አደጋ አለው ተብሎ ይታሰባል። ጥቅሞችን ቢኖሩት ግን አደጋዎች አሉበት። የመጀመሪያው ምንድን ነው? የአንድ ሀገር ኢኮኖሚ ትልልቅ ብር ባሳተመ ጊዜ የዋጋ ንረት የተባባሰ ነው የሚል አስተሳሰብ ሰዎች ውስጥ እንዲመጣ ያደርጋል። ይህ ፖቴንሻል ኢንፍሌሽን ሲግናሊንግ ነው የሚባለው። እንደዚህ ይነገር። በተለይ ያለበቂ ምክንያት ለህብረተሰቡ ሳይነገር ከታተመ አ ዋጋነት ከቁጥጥር ውጭ ሆኗል ማለት ነው። ለዚህ ነው ገንዘብ፣ ትልልቅ ገንዘብ ያሳተመው መንግስት ብለው ያምናሉ። ወይም ደግሞ መንግስት ዋጋ ሊጨምር አስቧል። ስለዚህ ክፍያ እንድንችል ነው ትልልቅ ገንዘብ እያሳተመ ያለው እና ይሆናል፣ የዋጋ ንረት ይመጣል። ኤክስፔክቴሽን ድራይቨን ኢንፍሌሽን የሚባለው ማለት ነው። አንዱ አደጋይ ነው። ሁለተኛው ይህ መደበኛ ላይ ያለ እንቅስቃሴ ዋጋው እንዲጨምር ነው የሚሆኑ። በቃ ትልቁን ብር ነው ለበቃሉ የሚፈልጉት። አሁን ኢትዮጵያ ውስጥም ለስጦታም ለግብይትም ይሄ አሁን ለምሳሌ መቶ ሰማንያ ምናምን መቶ ዘጠና ምናምን ብር ያሉ ዋጋዎች አሁን ካልሆኑ በትንሽ ጊዜ ውስጥ ሁለት መቶ የመንባር ያለቸው በቃ በድፍኑ በድፍኑ የሚለው አስተሳሰብ ይመጣል። መዋጮም ከተባለ ሁለት መቶ ትንሹ መሆን ይጀምራል። ለምሳሌ የጉልበት ዋጋም ከተጠየቀ ትንሽ የጉልበት ዋጋም ከሆነ ሁለት መቶ የመሆን ባህሪ ያለው ይህ የትኛውም ዓለም ላይ የተለመደ ነው። ይህ መደበኛ ዋጋን የመጨመር ባህሪ ይኖረዋል። በቃ ለማጓጓዝም፣ ለትራንስፖርትም ለመቀበልም የሚሰጥ ይሆናል። ሁለተኛ የሚባለው ችግር እሱ ነው። ሶስተኛው ካሽን በቀላሉ ለመሰወር እድል ይሰጣል። ለምሳሌ ባለ አንድ ሺህ ብር ኖት ቢኖርና አንድ ሚሊዮንን መያዝና ባለመቶ ብር አንድ ሚሊዮን የሚያዝ ፍጹም የተለያዩ ናቸው። በአስር እጅ ይቀንሳል ማለት እና ካሽ ለመሰወር እድል ይሰጣል። ትልልቅ ብሮችን ማተም ከባንክ ስርዓት ውጭ ብዙ ብር እንዲዘዋወር ያደርጋል። ብዙ ብር እዚህ ሰዎች አንዳንዶች እኮ ባንክ ገንዘባቸውን ይዘው የሚሄዱት ብዙ ብር እጆቻቸው ላይ ላለመያዝ ነው። በቃ ዝም ብሎ ከሚጠራቀብኝ ባንክም ላስገባ የሚል አለ። ከዝና ከሚያስጨንቅብኝ ብሎ ይወስዳል። ግን ምንዛሬውን ቫሊዩን ትልቅ ካደረግ ነው ትንሽ ብር ነው ሰውየው የሚይዘው፣ ማለት በትንሽ ሳምሶናይት በሚሊዮኖች ይይዛል ማለት ነው። የዛን ጊዜ እጅ ላይ ያለና በእጅ የሚደረግ ግብይት እንዲያደግ ያደርጋል። ይሄ ደግሞ ወደ ባንክ የሚሄደውን ቁጠባ እያዳከመ ነው የመጣው። ይብን የብር አቅርቦትንም ያዛባል። ገበያ ውስጥ ያለ ብርን መንግስትን በአግባቡ ለመቁጠር ስለሚቸገር ማለት ነው። ሶስተኛው ችግር እሱ ነው አደጋ የሚባለው። አራተኛው ይህ ሙስናን የማሳደግ ባህሪ ያለው ሰው በትንሽዬ ፓድ አንድ ሚሊዮን ሙስና መክፈል ይችላል ማለት ነው። ትልልቅ ብሮች ህትመት ውስጥ ካሉ ለዛም ሲባል የማይታተምባቸው ምክንያቶች አሉ። በቃ በትንሽ ሰው ወደ ደረት ኪሹ በመቶ ሺዎች መያዝ ይችላል ማለት ትንሽ ኖት ደረት ኪሹ ውስጥ እየከተተ ባለመቶ ብር ግን በጣም ብዙ የበፊቱን ባለመቶ ብር የአስር ሺ ብር አንድ ፓድ አስታውሱ ኢትዮጵያ ውስጥ እና ባለ ሁለት መቶ ብር ሲሆን በግማሽ ነው ይቀንስ። ባለ አንድ ሺ ብር ሲሆን አምስት አስር ኖቶች አስር ወረቀቶች አስር ሺ ብር ይሆናሉ ማለት ስለዚህ እየቀለለ ይመጣል። ይሄ ለሙስና ለሰዎች ለመስጠት እንደዚህ አይነት ባህሪ እያደገበት ይመጣል። አራተኛ የሚባለው አደጋ እሱ ነው። አምስተኛ ትልልቅ ብሮች በተለይ ከፍተኛ ሴኪሪቲ ከሌላቸው ሴኪሪቲ ፊቸር ከሌላቸው ለፎርጅድ የተጋለጡ ናቸው። ብዙ ሀገራቶች ላይ ትልል ሰው ለምሳሌ ፎርጅድ ሃምሳ ብር ቢሰራ ይቀለዋል ወይስ መቶ ብር ጌሙ አንዴ ፎርጅ ሰርቼ ካልተያዝኩኝ ልጠቀምበት ስለሆነ ትልልቅ ብሮችን ነው ኖት ማድረግ የሚፈልጉት ፎርጅድ የሚሰሩት። ስለዚ ትልልቅ ብሮች ለፎርጅድ የተጋለጡ ናቸው። እሱም ችግር ነው ኢኮኖሚ ላይ። እነዚህ ፎርጅዶች ለማጥራት ራሱ ጠቅላላ ኢኮኖሚ ብዙ እንዲያወጣ ያደርጋል። ደግሞ ጥቁር ገበያው ከፍተኛ ካሽ እንዲያገኝ ያደርገዋል። ጥቁር ገበያውን በጣም እንዲበረታታም ሊያደርግ ይችላል። እነዚህ አደጋዎች አሉባቸው ተብሎ ይታሰባል። አሁን ኢትዮጵያ ውስጥ እንግዲህ ዋጋ ንረት የራሱ ምክንያት አለበት። ደግሞ በትልልቅ ብሮችም የመሸመት ልምድ ውስጥ መጥቷል ኢኮኖሚ። ስለዚህ አምስት መቶ እና ሁለት መቶ አምስት መቶ እና አንድ ሺህ የኢትዮጵያ ኢኮኖሚ ቢያትም ሊኖሩ የሚችሉት እድሎች አሉ። ከችግር ነው ታዲያ ለምሳሌ የተረጋጋ ኢኮኖሚ ሆነው ትልቅ ያተመው የጃፓን አስር ሺህ የን እና አምስት ሺህ የን አለው። ግን ዋጋ ንረት ዝቅተኛ ነው። የጃፓን ኢኮኖሚ ላይ ስቴብል ነው። ሰው ደግሞ በጣም ጨዋ ነው ነው የሚባለው የጃፓን ህዝብ። ስለዚህ ወንጀል ላይ የሚጠበቅ አይደለም እና ከፍተኛ መተማመን አላቸው ገንዘብ ላይ ስለዚህ ትልቅ ቢታተም ከኮስት አንጻር ለጃፓን ኢኮኖሚ ያዋጥተዋል ስዊዘርላንድም አንድ ሺ ፍራንክ አላት የስዊዘርላንድ ኢኮኖሚም የተረጋጋ ነው ዋጋ ንረት ዝቅተኛ ነው ስለዚህ ትልልቅ ኖት ቢያሳትሙ የእንቅስቃሴን ከማገዝ ውጭ ተጽዕኖ ሊኖረች ሌሎቹ ግን በችግር ያተሙ ናቸው የኢትዮጵያ ኢኮኖሚም አምስት መቶና አንድ ሺህ ቢያትም ምን እድሎች ያሉት ምን ስጋቶች ያሉት ግን ሊያትም ይችላሉ የሚለውን የተወሰነ ሀሳብ አይ ቲንክ ማውራት እንችላለን። አንደኛው እድል የሚኖረው ምንድን ነው? ትልልቅ ግብይቶችን ሊያቃልል ይችላል። አሁን ትልልቅ ግብይቶች አሉ። ሰዎች አንድ ጫማ ለመግዛት ሲፈልጉ በአስር ሺዎች ሊያወጡ ይችላሉ። ስለዚህ ብዙ በካሽ የሚደረግ ትራንዛክሽን ከሆነ እንግዲህ ኢትዮጵያ እያለን ስናወራ አዲስ አበባን ብቻ አታስቡ። የሞባይል ባንኪንግ ስርዓቱ በጣም ያላደገበትን ቦታ በጭንቅላቱ አስቡ። ቀላል ትራንዛክሽን የሌለባቸው ቦታዎች ላይ ስለዚህ ትልልቅ ግብይቶችን ሊያግዝ ይችላል። ለብሔራዊ ባንክም ብዙ ወጪ ይቀንስለታል። አንደ የማሳተም ወጪ ይቀንስለታል። አስር ሁለት መቶ ብሮችን አምስት ሁለት መቶ ብሮችን ከማሳተም አንድ በአንድ ወረቀት ላይ አንድ ሺህ ማሳተም ማለት ነው። ኦልሞስት ሁለት የሁለት መቶ ብርና አንድ የመቶ ብር ኖትን ከሚያሳትም አንዴ አምስት መቶ ብር ኖትን ቢያሳትም ወጪ ስለሆነ የማሳተም ወጪ ይቀንስለታል። የማጓጓዝም ትንሽ ኖት ማጓጓዝና ብዙ ኖት ማጓጓዝ አንድ አይደለም። ገንዘብ መለወጥም በተመሳሳይ መለወጥም ወጪ እንዲቀንስለት ያደርጋል። ትልልቅ ኖቶችን ነው የማሳተም ሁኔታ እንግዲህ ዋጋ ንረትንም የመከላከል እድል አለው። ትልቅ ዋጋ ንረት ሲኖር ትልልቅ ገንዘቦች ትራንዛክሽን ውስጥ ሊመጡ ስለሚችሉ ትልልቆቹ ገንዘቦች ናቸው የዚህን ጊዜ የሚያገለግሉት ማለት ነው። እነዚህ እድሎች ሊኖሩት ይችላሉ። ለባንኮችም ትልልቅ ገንዘብን ማጓጓዝ ይቀላቸዋል። ትንንሽ ገንዘብን ለምሳሌ ከኤቴኤም ኤቴኤም ይዘው የሚዞሩት ኤቴኤሞቻቸውን ቶሎ ቶሎ እንዳይሞሉም እድል ሊሰጣቸው ይችላል። ስለዚህ ብዙ ጠቀሜታዎች ይኖታል። እድል ይኖራል። ደግሞ ግን ስጋት አለበት እንዳትረሱ፣ በጣም ትልቅ ስጋት አለበት። ኢትዮጵያ ውስጥ ኢትዮጵያ ውስጥ እኔ ከሁለት መቶ ከአምስት መቶ ብር እና ከአንድ ሺህ ብር ኖት ቀድሞ ቢታተም፣ እንዳውም ጥሩ የሚሆነው ራሽናል የሚሆነው ሀያ ብር ቢታተም ነው። ምክንያቱም አስር ብር ከሰርኩሌሽን እየወጣ ነው። በባህሪው ካያችሁ አስር ብር የሚገዛው በጣም ትንሽ ነገር እየሆነ ነው። ስለዚህ ከአስር ብር አስራ ምናምን ብር እየገባ ነው። የትራንስፖርት ታሪፍ እንኳን ትንሹ ሀያ ብር እየሆነ ነው። ስለዚህ ሀያ ብር አለ ማለት የአስር ብርን ጫና መቀነስ ይችላል። ሀያ ብር ኖት ብዙ ቦታ የተለመደ ነው። አንዳንዱ ጋር በሳንቲም ነው፣ አንዳንዱ ጋር በገንዘብ ነው። የአሜሪካ ኢኮኖሚ ላይም ሀያ ብር ብትሄዱ አታጡም። የናይጄሪያም የኬንያም ላይ ብትሄዱ 20 ሽልንግ አታጡም። የናይጄሪያ ላይም ብትሄዱ 20 ናይራ አታጡም። የአውሮፓ ብረት ላይም ብትሄዱ 20 ዩሮ አታጡም። ህንድም ብትሄዱ ሀያ ሩፒ አታጡም። በብዛት አለ ይባል እና ኢትዮጵያ ኢኮኖሚ አምስት እንደጠፋቸው አስርም የመጥፋ ባህሪ ስላለው ሀያ ሪኮመንድ ይደረጋል ግን አምስት መቶና አንድ ሺህ ግንስ ለምን ስጋት አለባቸው የሚለውን የተወሰነ ሀሳብ ንስጥ አንደኛው ቅድም ነግራችሁ ኤክስፔክቴሽን ድራይቨን ኢንፍሌሽን እንዲኖር ያደርጋል በአንድ የመንግስት የአምስት መቶ ብር ኖት ቢያሳትም ለከዋጋነት ከቁጥጥሩ ውጭ ሆኖበታል የሚል ፐርሴፕሽን ህዝብ ላይ እንዲመጣ ያደርጋል እሱ ዋጋነት መጨመሩ አይቀርም በቃ ዋጋ ንረት ስለመጣበት ነው፣ ወደ ወደፊት ሊመጣበት ስለሚችል ነው የሚል ስጋት እንዲመጣ ያደርጋል። ደግሞ ዋጋ ሊጨምር ነው የሚለው ስጋት ዋጋ ንረት አብሮ እንዲያደግ ያደርጋል። ህትመቱ ብቻውን ይሄን ነው ምልክት የሚሰጠው። ስለዚህ ሰው በፐርሴፕሽን መጪው ጊዜ ዋጋ ንረት ይጨምራል የሚል ከሆነ ዛሬ ሽማ ይኖረዋል፣ ሁሌም ሽማ ይኖረዋል። ዋጋ ንረት እያደገ እያደገ እንዲመጣ ሊያደርግ ይችላል። እሱ ብቻ ሳይሆን ትልቁ ኖት ካለ ዋጋዎች ወደ ትልቁ ኖት ይጠጋሉ። ለምሳሌ አምስት መቶ ብር ኖት ቢኖር የአራት መቶ ምናምን እቃዎች አምስት መቶ የመግባት እድላቸው ፈጣን ነው፣ በፍጥነት ነው የሚገቡት። አንድ ሺህ ብር ካለ የዘጠኝ መቶ ምናምን ብር እቃዎች አንድ ሺህ ብር ለመግባት በፍጥነት ነው የሚገቡት። ለምን ብሩን እየተከተሉ ነው የሚሄዱት። ይሄ ሳይኮሎጂ ነው። አንዱ ስጋት እሱ ነው። ደግሞ ኢትዮጵያ ውስጥ በፐርሴፕሽን ብዙ ነገር ነው የሚሆነው። ከመረጃ እጥረትም ብዙ ተጽዕኖ አለ። እሱ ስጋት ነው። ሁለተኛው ይህ መደበኛ ኢኮኖሚ እንቅስቃሴ ማደጉ አይቀርም። ሙስናም ማደጉ አይቀርም። ገንዘብ የመሰወርም ማደጉ አይቀርም። ገንዘብ ማሸሽ ማደጉ አይቀርም። ምክንያቱም በቀላሉ ሰዎች ይዘው የሚንቀሳቀሱት ከሆነ ብዙ ብርን በደረኪሽ ይዘው መዞር የሚችሉበት ደረጃ ከተደረሰ ሙስናንም እየጨመረ ይመጣል። ገንዘብ መሰወርንም እየጨመረ ይመጣል። ለምሳሌ ሰዎች ቤቱ ሶስት ሚሊዮንን ለመደበቅ ባለመቶ ብር ኖት ከሆነ ብዙ መታገል አለባቸው። ባለ አንድ ሺህ ብር ኖት ከሆነ ግን በቀላሉ የሚሸሽጉት ነው የሚሆኑ፣ በየቢሮ የሚሸሽጉት ይሆናል እሱ ችግር ነው የሚሆነው ማለት ነው። እሱም መደበኛ ላይ ያለው እንቅስቃሴ አስቸጋሪ ያደርጓል ደግሞ ፎርጅድ መከላከልም ከባድ ነው። ባለ አንድ ሺህ ኖቶችም ፎርጅድ በተለይ የካሽ ትራንዛክሽን ያለባቸው የገጠር አካባቢዎች ላይ የፎርጅዱ ከፍተኛ ጫና እንዲፈጥር ሊያደርግ ይችላል። እነዚህ ስጋቶች አሉበት። ስለዚህ ስጋቱ ከፍተኛ ስለሆነ አሁን የማሳተም ፖሲብል ምክንያትም ቢኖርበት እኔ አሁን ያሳተማል ብዬ ለመናገር ያስቸግረኛል። ባለ አምስት መቶም ባለ አንድ ሺህ ኖት እንዳም የዲጂታል ክፍያዎችን ለማበረታታት ሲሞክር ነው የምንመለከተው። የቴሌ ብርም ባንኮችም የዲጂታል ክፍያ ስርዓቶችን ለማሳደግ ጥረት ያደርጋሉ እስከ ገጠር ድረስ ይህን ለማስፋፋት ነው የሞክሩት። ስለዚህ ኖቶችን ጨምሮ የዋጋ ንረት ስጋትን እላያቸው ላይ ይጨምራሉ ብዬ አሁን ላይ አሁን ሀያ ብር ግን በዚ ሪኮመንድ ብናደርግ ለመንግስት አይቲንክ ጥሩ ይመስለኛል። ስለዚህ መንግስት አሁን የሚያስበው ምንድን ነው? ዋጋ ንረት በቁጥር ደረጃ እየጨመረ አይደለም፣ በቁጥር ደረጃ እያልኩ ነው በመንግስት ሪፖርት ስለዚህ ትልልቅ ኖቶችን የሚያገበያዊ ምክንያት እንደሌለበት ያስባል ብዬ ያስባል። ደግሞ የማሳተም ወጪ የውጭ ምንዛሬ የሚጠይቅ ነው። ስለዚህ አሁን ብር በማሳተም የውጭ ምንዛሬ የማውጣት ዝግጅት አለው ብሎ ለመናገር እኔ ትንሽ ያስቸግረኛል። ደግሞ የሴኪዩሪቲ ፊቸርም ለማስገባትም የራሱ ብሮች ሲታተሙ በነገራችን ላይ ደረጃ አላቸው። ሁሉም ብር በኩል አይታተምም። ለምሳሌ በጣም ሴኪሪቲ ያለው የሚባለው ዩሮ ነው። በይሮ ሴኪሪቲ ፊቸር ልክ ብሬ እናሳተማለሁ የምትሉ ከሆነ ከፍተኛ ወጪ ይጠይቃቸዋል ማለት ነው። ሁሉም ብሬ የራሱ ሴኪሪቲ ፊቸር ነው ያለው። ግን እንደ ኮፒ ቆጠሩት እንደ ስልክ ስልክ አለ፣ ኦሪጂናል ስልክ አለ፣ ሀይ ኮፒ የሚባለው አለ፣ ኮፒ የሚባለው አለ። ስለዚህ ህትመት ቤትም እንደዛው ነው። ብር የሚታተሙ በጣም ከፍተኛ ሴኪሪቲ ፊቸር ይግባልኝ ስትሉ ውድ እየሆነ ይመጣል። አሁን ፓስፖርትም አይታችኋል። ፓስፖርት ከፍተኛ ሴኪሪቲ ፊቸር ሲገባለት ፓስፖርት ዋጋው ከፍና ዝቅ እንደሚለው ማለት ነው። ስለዚህ ለእሱ ዝግጁ ነው ብዬ አላስብም። ደግሞ ሕዝብንም ማሳወቅም ከፍተኛ ወጪ ነው የሚጠይቀው። ባለ አምስት መቶ ብር ኖት አለ እንዲህ የታተመው፣ የህትመት ወጪ ለመቀነስ ነው የማጓጓዝ ወጪ ለመቀነስ ነው የሚለውን ግንዛቤ ለመፍጠር ዋጋ ነው የሚለው ጆሮቸው ላይ ሳያቃጭል በፊት ይህንን ግንዛቤ ለመፍጠር ጊዜ በጣም የሚፈጅ ነው። ገንዘብም ብሮችም ያላቸውን ዲቴል ለማስረዳት ጊዜ የሚፈጅ ነው። ስለዚህ ሕዝብም ማሳወቅም በራሱ ጊዜ የሚወስድ ስለሆነ እኔ አሁን ላይ አምስት መቶ እና አንድ ሺን ያሳትማል ብዬ ለመናገር ትንሽ ያስቸግረኛል። እሱ ብቻ ሳይሆን አይኤምኤፍም ሪኮመንድ አያደርግም። በዚህ ወቅት ይህ ሲሬስ ኮንሰርን ነው። አይኤምኤፍ ትልልቅ ብሮችን ሪኮመንድ አያደርግም፣ ዋጋነትን ያባብሳል ብሎ ስለሚያምን ሪኮመንድ አያደርግም ትልልቅ ብሮችን። ስለዚህ እሱም አንዱ ምክንያት ይሆናል። ስለዚህ በአጭር ጊዜ ውስጥ ሊታተም ይችላል ብዬ አላስብም፣ አምስት መቶ እና አንድ ሺህ ነገር ግን ሃያ ብር መንግስት ቢያስብበትና